አሰላሙ አለይኩም ወረህመቱላ ወበረካት፣ ውድና የተከበራችሁ የድሪምቱ ቤተሰቦች እንም ሰላም ሰላማችሁ ይብዛ በያላችሁበት። ዛሬ የመጣት ፕሮግራም የአንድ ሰው ጥያቄ ነው። ይህም ደግሞ እንደዚህ ይላል፤ ባሌ አዲስ ብርቱካሊ ሂጃብ ገዝቶ ሰጠኝ። እሱን ለብሼ በመስታወት ራሴን ስመለከት የባሌ ወንድም ቀይ ቲሸርት ለብሶ ከኋላ የኮስተር ብሎ ሲያየኝ አየሁት። ምንድን ነው ይላል። ሂጃብ በህልም ውስጥ መታየቱ አብዛኛውን ጊዜ ሃይማኖታዊነትን፣ ክብርን፣ መጠበቅንና ንጽህናን ያመለክታል። ሂጃቡ አዲስ ከሆነ በሃይማኖታዊ አዲስ ጅማሬ ወይም የበለጠ ቁርጠኝነት መኖሩን ያመለክታል። ብርቱካናማ ቀለም መሆኑ ደግሞ ብርቱካናማ ቀለም ደማቅ ቀለም እንደመሆኑ መጠን ደስታን፣ ጉልበትን ለውጥንና መነሳሳትን ያሳያል። ባለቤትሽ አዲስ ብርቱካናማ ሂጃብ መስጠቱ ይህ ማለት ባልሽ ስሜታዊ ድጋፍ እንደሚሰጥሽ ወይም በህይወት ውስጥ አዲስ ደማቅና አዎንታዊ ምዕራፍ እንድትጀምሪ እንደሚያበረታታሽ ያመለክታል። ይህ ብርታት ደግሞ ከሃይማኖታዊ ጥንካሬ፣ ከማህበራዊ ክብር ወይም ከደስታ ጋር የተያያዘ ይሆናል። ሂጃቡን ለብሰሽ መስታወት ማየትሽ፣ አብዛኛውን ጊዜ መስታወት ውስጥ ራስን ማየት ራስን መገምገም ማንነትን መፈለግ ወይም በሌሎች ዓይን እንዴት እንደምንታይ ማሰብ ሊሆን ይችላል። አዲሱን ሂጃብሽን ለብሰሽ መስታወት ውስጥ ማየትሽ በዚህ አዲስ ሚና ወይም ለውጥ ውስጥ የራስሽን ማንነት እየፈለግሽ እንደሆነ ያመለክታል። በዚህ ሂደት ውስጥ የባልሽ ወንድም ቀይ ቲሸርት ለብሶ በቁጣ ሲመለከትሽ ማየትሽ፣ የባልሽ ወንድም የቤተሰብን ግንኙነት ወይም የቤተሰብን አስተያየት ሊወክል ይችላል። ቀይ ቲሸርት ለብሶ መታየቱ ደግሞ ቀደም ሲልም በሊቭ ላይ አብራርችዋለሁኝ። ቀይ ቲሸርት ለብሶ መታየቱ በዚህ ሁኔታ ላይ ቀዩ ቀለም ቁጣን ጠንካራ ስሜት አደጋን ወይም ትኩረት ይስባል። ቲሸርቱ ደግሞ መደበኛ ያልሆነ ልብስ በመሆኑ ለጉዳዩ ቀላል ያልሆነ ነገር ግን ስሜታዊ ምላሽ መኖሩን ያመለክታል። ኮስተር ብሎ ማየት ደግሞ ይህ ማለት በአንቺ ውሳኔ ወይም በአንቺ ለውጥ ወይም አዲሱ ማንነት ላይ ፍርድ ወይም ተቃውሞ አልያም ጥርጣሬን ሊያመለክት ይችላል። ይህ ማለት ባልሽ የሚደግፍሽን ነገር ቤተሰቡ ወይም ደግሞ የባልሽ ወንድም አይቀበሉትም ማለት ነው። ያ ማለት በመጠራጠር በቅናት ወይም በቁጣ ይመለከተዋል ማለት ነው። ይሄ የሚያሳየው በባልና ሚስት መካከል ባለው ነገር እና በሌሎች የቤተሰብ አባላት መካከል ሊኖር የሚችለው ውጥረት ያመለክታል። ይሄ ማለት በጥቅሉ ባልሽ ወደሚደግፍሽ የአኗኗር ዘይቤ ሃይማኖታዊ፣ ማህበራዊ ወይም ስሜታዊ እየተጓሽ መሆኑን ሲያመለክት፣ ይህ አዲስ ነገር ግን ከቤተሰብ አባላት በተለይ ከባለቤትሽ ወንድም ተቃውሞ ወይም ጠንካራ ትችት ሊያጋጥምሽ እንደሚችል ህልምሽ እየነገረሽ ነው ማለት ነው። አላሁ አለም። ውድና የተከበራችሁ የድሪምቱ ቤተሰቦቼ የዛሬው ቪዲዮ በዚህ ያበቃል። እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት ቪዲዮ ላይክ ማድረጋችሁን አትርሱ። በሌላ ፕሮግራሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ሰላም አሌይኩም ወራመቱላይ ወበረካት